እዛ እንደምን ዋላችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም፣ እኔ በጣም ደህና ነኝ። በያላችሁበት ሁሉ የክርስቶስ ሰላም ከሁላችሁም ጋር ይሁን። አስቴር ቱብ ላይ ነኝ። ዛሬ ጥያቄ ጠይቃኝ ነው፣ ከጠየቀችኝ ቆይታለች። እኔ ደግሞ ሰዎቹ ማራኪ ጥያቄ ናት። መለስም ብሎ ተስፋ በቆረጡ ጊዜ ነው የምሰራው እንጂ ተመችቶኝ ቪዲዮ የሚሰራ ጊዜ የለኝም ጊዜ። ብኖርኝም ችሎታ ስለሌለኝ አልሰራም። ብጠየቁኝም ብዙ ጊዜ እንብ ነበረ ምለው አልፈልግም፣ አልፈልግም። ከዛ በቃ የሆነ ሰዓት ላይ ቪዲዮ ካልወጣሽ ሞቼ ይገኛሉ ያሉ ብዙዎች። ከዛ ወጣውና ጭራሽ አስቴርም ጠየቀች። ስለጠየቅሽ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ጠያቄው መጀመሪያ አላነበብኩም። እኔ ማልወደው ጥያቄ አለ። ሰው ብጠይቀኝም መመለስ የማልፈልገው ጥያቄ አለ እና እሱ ጥያቄ ከተጠየቅኩ እዚህ ውስጥ እዘላለሁ። ምን እንደሆነ አላነበብኩም ጥያቄውን። እሺ፣ አንደኛ ጥያቄ ማራኪዬ የት ተወልደሽ አደግሻለችኝ ኢትዮጵያ ነዋ? አረብ ሀገር መቼም አልተወለድኩ። ወይ ንግሪ ዘለ ኢትዮጵያ ነው ተወልጅ ያደርኩትኝ። ሰፈሩ ወይንም አካባቢ ፈልገሽ ነው? አውሽ አላውሽ ስ ምን ያደርግልሻል? ኢትዮጵያ እኮ ግን በቂሽ ነው። እሺ ያው መቼም ይሄ አጠያየቅሽ ችግር አለበት ልበልሽ፣ ላስተካክልልሽ። አካባቢ ፈልገሽ ነው? ወደ ደቡብ አርባ ምንጭ ነው። እሺ። ሁለተኛ ጥያቄ ማራኪ ማለት ምን ማለት ነው? ማራኪ ማለት ምን ነገር ነው? እሺ ግን ስንት ጥያቄ ነው የጠየቅሽኝ? በስመ አብ መንፈስ ቅዱስ ሀያ ጥያቄ! ኧረ ክርስቶስ ድረስ። እሺ ይህን እየመለስኩትኝ እኔ ሀያ ይሁን ምን ይሁን አላወቅም። ዝም ብዬ ጠይቀኝ ስለቆየች ነው አላነበብኩትም። መስራት ስለማልፈልግ አላነበብኩም ነበረ እና ሀያ ጥያቄ ድረስ አንድ ሰው ሰውን ይጠይቃል ሚና አይነት ትኩር ነው? እሺ ማረኪ ማለት ማለት ነው፣ የሚማረክ ነገር ማራኪ። ማራኪ ምን ያስተግግፍሽ እንደዛ ነው፣ በቃ ሚዲያ ላንቺ ምንድን ነው አልሽ። ሶስተኛ ጥያቄ ነው፣ ባንቺ ከባንቺ ይሄ ልኮረጅልሽ። ባንቺ አንድ ሚዲያ ላይ ሚዲያ ላንቺ ምንድን ነው ተብላ እሳትና ውሃ ነው አለች። አይ ባንቺ እኮ ይኔ ባትሆኝ ቆጨኝ። እሳት እና ውሃ ነው አስትዬ። ሚዲያ ላንቺ እሳቱን መከተል ከፈለግሽው ክፍት ነው፣ ውሃው ጋር መግባት ከፈለግሽው ክፍት ነው። እንደ ፍላጎትሽ ነው። ለእኔ ግን እንደ ምርጫዬ ስለሆነ ለእኔ ውሃ ነው ሚዲያ፣ እሳት አይደለም። እሳት እሳቶችን የሚያቀርቡ አለው፣ እነሱን አለማየት ያንቺ ምርጫ ነው። ደስ የሚልሽን የሚያስተምርሽን ከዚህ ሚዲያ ላይ ይሄን ትምህርት አገኛለሁ ብለሽ የምታስቢው ሚዲያን መከተል የምትችይው አንቺው እራስሽ ነች። ስለዚህ እሳትና ውሃ ስለሆነ ውሃን ተከታይ እሳቱን ተከታይ ምርጫ ያንቺ ነው። ባንቺ ይሄ ኮረጃ ከባንቺ የኮረጀ ነው ማለት የመለስኩልሽ። እሺ ሶስተኛ ጥያቄ ማን ነው? አራተኛ ጥያቄ ሰዎች ሰዎች ስታከብራቸው ክብር የማይሰጡሽ ሰዎች ምን ትያቸዋለሽ? ሰዎችን በእርግጥ ስታከብሪያቸው ክብር የማይሰጡሽን ሰዎች ነተውኗ። ከራስ በላይ ንፋስ የለም። እናት ራስሽን ማስከበር የሚችው አንቺ ወራስሽ ነሽ። የሚያከብርሽን አክብሪ፣ ማያከብርሽንም አክብሪ። ግን ታውቂያቸዋለሽ፣ ማያከብርሽን የሚያከብርሽን ሰዎችን ታውቂያቸዋለሽ። ለዛ ሰው አንቺ አነስተኛ ብትሆኚ ከማንም በላይ ነሽ፣ ለራስሽ ትበልጫለሽ ማለት ነው። በቃ ያ ሰው ለራሱ ብበልጥ ያከብርሽ ግን ክብር ባይሰጥሽ ምንም ማለት አይደለም። ግን ባለማወቅም ሊሆን ይችላል። ልቦና ያስጡ። ሰው በሰውነቱ ይከበር። ሰው እኩል ነው። በቃ ጥቁርና ቀይ ልንሆን እንችላለን፣ አጭርና ረጅም ልንሆን እንችላለን። ግን ለራሴ ከራሴ በላይ ማንም የለም። ራሴን ማስከበር የምችለው እኔው እራሴ። ስለዚህ ራሴሽን ራሴሽ ታስከብሪያለሽ። ማያከብርሽን ሰዎችን መንገድ ይጨርጋ ጥሩ አይደለም። ብንከባበር ግን መልካም ነው፣ ፍቅር ይበልጣል። አምስተኛ ጥያቄ ዩቲዩብ ላይ እስካሁን ከፈመሱ ልጆች ያልተቀየሩ እና ማን ናቸው? ከፈመሱ ሰዎች ወይስ ካወቅሻቸው ሰዎች ነው ወይ መፈመስ? ከፈመስ አንድ ሰው ጠይቃለሁ። ካልፈመሰ እነግርሻለሁ ካልፈመሱ ሰው ብት ምን አለበት ካልፈመሱ ሰዎች ብቲ፣ ከፈመሱ ሰዎች ያልተቀየረው ሰው ሳውቅም አንድ አይነት እስካሁን ድረስ አንድ አይነት ሰው ዞላ አይቶም ነው ዞላ፣ መልካም ሰው ውድ ወንድማችን ለአንድ ሰው አይደለም ሁሉም በእኩል አይነት የሚያይ ሰው ክብር እስጦ። እኔ እንጃ እንዴት ደስ ይላል ግን ሰው በማንነቱ በቃ በጀመረው ጅማሬ ፍፃሜውን፣ እኔ እንጃ። አሁንም ፍፃሜውን አልታየም ለሱ ማለት ነው። ስለዚህ ፈጣሪ ፍፃሜውን ያሳምርለት፣ መልካምነቱን አይቀይረው። ዞላ በጣም መልካምና መልካም ሰው ነው ልበልሽ። በቃ እስካሁን ድረስ ሌላ መልሶቹን እንኳን ታያቸው ዞላ ይቅናክ የሰራው ሁሉ ፈጣሪ ለበረከት ያርግልን። ጤና ይስጥ፣ እድሜ ይስጥ፣ የሰው መውደድ የሰው ፍቅር ይስጥ። ግጥሙ ደግሞ ግጥሙ በጣም የሚያስቁ ከዞላ ዝራ በጣም የሚያስቁ ነገር ልንጋረሽ። ሙሽራ ምንድነበረ ዞልዬ ዞልዬ አበባዬ ምናምን ሙሽራ እየዞል እያለ ራሱ በራሱ ስዘፍን በጣም ነው ሚያስቀኝ። በጣም ነው የሚያስቀኝ ዞላ፣ ከምሬ ነው ምለሽ እና በጣም ማደንቆ ነገር ብኖር በተለይ ግጥሙ ደስ ይላል ትያለሽ። ከዛ አምስተኛ ጥያቄ ነው ስድስተኛ የስደት ህይወትና የመንፈሳዊ አገልግሎት እንደት ያየሽ? ጥሩ ነው ምንም አይልም። ሁሉም እንዳጠቃቀምሽ ነው። የስደት ህይወትና የመንፈሳዊ ህይወት በጣም ስደት፣ ብዙ ሰዎችን ለውጧል። ብዙ ሰዎችን ፈጣሪ ጋር እንድትቀርብ አድርጎሻል። እኛ ሀገር ሆነን ስደትን ስንመጣ ምክንያት አለው። እውነት ሀገር ሆነን ፈጣሪን ብዙ እኔ አላውቅም ነበር። ፈጣሪ ፍጥሯን፣ የአምላክ እናት፣ ቅዱሳን እና ማን እንደሆኑ ለይቼ አላውቅም ነበር። ስለዚህ ምን ልበልሽ፣ ስደትን በምን ልንገርሽ፣ ስቃይ መከራ ብበዛም ግን ስትጨነቂ ወደ አምላክሽ ትዞርያለሽ፣ ያኔ ታውቂያለሽ ማለት ነው። ስለዚህ ስደትን የቀመሰ ሰው ብዙ ሀገር ውስጥ ስለፈጣሪ ብዙም ጠለቅ ብለው የማያውቅ ሰዎች ስደት መቶ ሲያውቁ፣ ቤተሰቦቻቸውን ሲያሳውቁ እጅግ ደስ ይላል እና በጣም መልካም ነው ብዬ ነው የምመልስልሽ። ስደት እስኪ ይሁን እና ጥሩ ነው። ሰባተኛ ጥያቄ ጭንቀት ተጨንቀሽ ታውቂያለሽ? ስትጨነቂ ምን መስማት ያስደስትሻል? ውፍ መዝሙር ነው ስብከት ነው በጣም የሚያስደስተኝ። ብዙ ጊዜ ጭንቀት የሚባል ነገር አልወድም። ለምን ተጨንቄ ራሴን አሳምማለሁ? የጨጓራ በሽታ ያሟል ይላሉ እና እና በምንድን ነው በጭንቀት ነው ይላሉ። እና እኔ ደግሞ ጭንቀት አልፈልግም፣ ጨጓራ በሽታ እንዲኖረኝ አልፈልግም ግን ብዙ ነገር የሚጠብቅኝ ልጅ ነኝ። ብዙ ነገር ብዙ ብዙ ብዙ ብዙ ብዙ ነገር የሚጠብቅኝ ልጅ ስለሆነ በልጅነት የጭቀራ በሽ ተመውሰድ አልፈልግም። ስለዚህ ለጭንቀት ራሴን አሳልፈ አልሰጥም። የሚያስጨንቅ ነገር ብመጣ ራሱ አልጨነቅም። ለጭንቅ ቦታ አልሰጥም በቃ እና መዝሙር አዳምጣለሁ። ሲከፋኝ እዘምራለሁ። ስዘምር ደግሞ ስታለቅሺ ደግሞ ይወጣልሻል። በቃ አምላክሽን ስታስቢ ነው የምታለቅሽ። መዝሙር እየሰማ ሰው ውስጥሽ ላይ ስገባ ማለት ነው። በጣም አንዳንድ መዝሙሮች አሉ፣ እውነት እንደ ስብከት በቃ ውስጥሽን ጥግን የሚያደርጉልሽ መዝሙሮች አሉ። እና በጣም በጣም ከምነግርሽ በላይ መዝሙር ደስ ይለኛል። እና ስብከት ደግሞ የሆነ ሰፍ ላይ በጣም ተደብሬ ጭንቅ ጭንቅ ብሎኝ ነበረና መምህራችን እግዚአብሔር ጸጋውን ያብዛልን መምህር መልክ መምህር ጳውሎስ መልከ ስላሴ እግዚአብሔር ጎደድ ያስ የሚል ስብከት ነበረ እና እንዴት ደስ እንደምል አታቂ እና ብዙ ጊዜ ስለ ጭንቀት ሰዎች ስጨነቁ የሙዚቃ ላይ አዳምጡ ይችላለሁ ምናምን ምናምን፣ እኔ ግን እንደዛ አይደለውም። መጨነቅ ሰው የለም፣ ግን እኔ ጭንቀ የተጨነኩት ብዙ ጊዜ ብጨነቅም ወይ ለትንሽ ጊዜ ነው እንጂ እኔን ያክል ለጭንቀት እራሴን አሳልፌ አልሰጥም። እጅጉን ማለት ነው። ምንም ሌላ አልልሽም ሚገልጽልሽ ቃላት ሳያጣ በቃ ምን ልበልሽ? በጣም ማለት ነው። ስደት ባልሰደድ ኑሮ ምንም ነገር ስለ መንፈሳዊ ህይወት አልኖርም ነበረ። እጣፋ ነበረ ብዙ ነገሮች በብዙ ነገር በብዙ በዓለማዊ ነገር እጣፋ ነበረ። ስደት ለእኔ ከአምላኬ ጋር ያገናኘን በቃ መንገዴ መሰል አልበይልኝ። ቃላት የለኝም መግለጫ ምንም ነገር የለኝም ለስደት። ስደት ቃል ስለሌለኝ ነው በቃ ጣፋብኝ። እሺ ዘጠነኛ ጥያቄ ኢትዮጵያ ያለሽ ጊዜ የመንፈሳዊ ህይወትሽ እንዴት ነበር ምንም ምንም ምንም ዜሮ ዜሮ ዜሮ ታውቂያለሽ ዜሮ ነገርኩሽ እኮ ምንም ነገር አላውቅም እውነቴ ነው ክርስቶስ ማን እንደሆነ አላውቅም ድንግል ማን እንደሆነች አላውቅም ቅዱሳን ማን እንደሆነ ቅዱስ ሚካኤልና ቅዱስ ገብርኤል በቃ የፈጠረኝ አምላክ ብዬ ነው ማስበው አላውቅም ስለዚህ አሁንም አውቃለሁ ማለቴ ሳይሆን ቢሆንም፣ ግን ስደት መጥቼ ነው ትንሽም ለይቼ ያወኩት ማለት ነው።